ፖዚሽኖች ነው እንግዲህ፣ ከፕሪ ፖዚሽኖች ደግሞ ባለፈው ተካታይ ክፍል ባየነው መሰረት ያየናቸው ዋና ነጥቦችን ሰማራዝ ለማድረግ እንሞክራለን። በተለይ በተለይ በጣም እጅግ ወሳኝና ዳግም መታየት ያለባቸውን ሴሌክት አድርገን እነሱን ለማየት እንሞክራለን ማለት ነው። ፕሪፖዝኖች ስለ ኮንትራስት፣ ኮንሴሽን፣ ኢንፈረንስ፣ ሞቲቭ፣ ሶርስ፣ ኦሪጂን ና ማነር ፖዚሽን የሚያመለክቱ የሆኑ ፕሪፖዝኖችን ለመዳስ እንሞክራለን ማለት ነው በዚህ ቪዲዮ ቀጣ ወደ ትምህርታችን እንግባለን። እንግዲህ የመጀመሪያው ኮንትራስት እና ኮንሴሽን የሚያመለክቱ ፕሪፖዚሽኖች ናቸው። እንግዲህ በምሳሌ ነው የምናያቸው። የመጀመሪያው ፎር ዋን ኤኒሚ ሄ ሀዝ ሀንድረንድ ፍሬንድስ፣ ፎር ዋን ኤኒሚ ሄ ሀዝ ሀንድረንድ ፍሬንድስ። አሁን እዚህ ጋር ያው አንድ ጠላት ነው እንጂ ያለው በጣም ብዙ ፍሬንዶች ናቸው ያሉት ለማለት ስፈልግ። ዊዝ ኦል ሂስ ፎልትስ አይ አድማይር ሂም፣ ዊዝ ኦል ሂስ ፎልትስ ያው ከችግሮቹም ጋር ወይም ካለው መጥፎ ጎንም ጋር አይድ እኔ በጣም አደንቀዋለሁ። አፍተር ኤቭሪ ኤፈርት ዋን ሜይ ፌል አፍተር ኤቭሪ ኤፈርት ዋን ሜይ ፌል ከብዙ ጥረቶች በኋላ አንድ ሰው ላይ ሳካለት ወይም ደግሞ ፌል ሊያደርግ ይችላል። የመጀመሪያ የመጡት ፎር ዊዝ እና አፍተር ኮንትራስት እና ኮንሴሽን የሚያመለክቱ ናቸው ማለት ነው። እያንዳንዳቸው በአረፍተ ነገር ውስጥ እንደያገባቸው። ሌላው ኢንፈረንስ፣ ሞቲቭ እና ሶርስ ኦሪጂን የዲስክራይብ የሚያደርጉ ፕሪፖሽኖች ናቸው። ለምሳሌ የመጀመሪያው አረፍተ ነገር ብናይ፣ ፍሮም ዋት አይ ኖ ኦፍ ሂም አይ ሄዚቴ ቱ ትረስት ሂም፣ ያው ከማቀው ተነስቼ ኦኬ ከማቀው ተነስቼ እሱን ማመን በጣም ይከብደኛል ወይም ሄዚቴት አደርጋለሁ። ሱ ሙሉ ሙሉ አላም ነው። ሂስ ስኪል ከምስ ፍሮም ፕራክቲስ ይሄ የሱ ስኪል እኮ የመጣው ከ በተደጋጋሚ ከሚያደርጋቸው ልምምዶች ናቸው። ላይት ኢማኔትስ ፍሮም ዘ ሰን፣ ላይት እኮ የሚመጣው ከሰን ነው። አሁን እዚህ ጋር ፍሮም እና ኢንፈረንስ ሞቲቭ፣ ሶርስ እና ኦሪጂንን ዲስክራይብ የሚያደርጉ ናቸው ማለት ነው። ወደ ቀጣዩ ፕሪፖዚሽን ስናልፍ ኦፖዚትን ዲስክራይብ የሚያደርጉ ፕሪፖዚሽኖች ናቸው እነዚህም ምሳሌ ራም ሲንግ ኦፖዚት ሂዝ ሃውስ ኢዝ ኦፖዚት ቱ። ኦፖዚት ራሱ እንደ ፕሬፖዚሽን በመጠቀም ተቃራኒ አቅጣጫዎችን የልደስሻብ ለማድረግ የምንጠቀምበት ነው ማለት ነው። ኦኬ፣ ቀጣይ ኢን ፍሮንት ኦፍ ነው። ሂ ፓርክድ ዘ ካር ኢን ፍሮንት ኦፍ ዘ ሆቴል። ሂ ፑት ዘ ፕሌትስ ኦን ዘ ቴብል ኢን ፍሮንት ኦፍ አስ። ከኛ ፊት፣ ከፊት ወይም ደግሞ ከፊት ለፊት ለማለት ስንፈልግ የምንጠቀማቸው ናቸውው ቪዲዮችን ላይ በደንብ ማብራሪያውን ስላየ ነው አጠራጠራ አድርገን ነው ለማየት እዚህ ከምንሞክረው ማለት ነው። ሀቬናይስ ታይም የባጭሩ ሰመራይዝ ያደረግንበት ቪዲዮ ነበረ ስለ ፕሪፖሽኖች ኢን ዲቴል። ግን ከነዚህ ከሰመሪ በፊት የተደረጉ ስለ ፕሪፖሽኖች ለኮሽኖች ነው። እንግዲህ ከፕሪፖሽኖች ደግሞ ባለፈው ተካታይ ክፍል ባየነው መሰረት ያየናቸው ዋና ነጥቦችን ሰማራይዝ ለማድረግ እንሞክራለን። በተለይ በተለይ በጣም እጅግ ወሳኝና ዳግም መታየት ያለባቸውን ሴሌክት አድርገን እነሱን ለማየት እንሞክራለን ማለት ነው። ፕሪፖስኖች ስለ ኮንትራስት፣ ኮንሴሽን፣ ኢንፈረንስ፣ ሞቲቭ፣ ሶርስ